አሁን ክላሽንኮቭ ለመግዛት ወደ ውጭ ሀገር ገበያ አንወጣም። ይቅር ክላሽንኮቭ መድፍ፣ ጥይል ለመግዛት አንወጣ። ያልደረስንበት ትላልቅ የቴክኖሎጂ ነገር ካልሆነ በስተቀር ይሄን ሰርተናል እና የተጀመረው ሪፎርም በአገር ደረጃ የተጀመረው መጀመሪያ ደረጃ በመከላከያ ነው። በመከላከያ ስለሆነ መከላከያ ደግሞ ሞዴል ለመሆን ብሎ ሃያ አራት ሰዓት ማለት እችላለሁ፣ የተሰራው እኛ ኦቨር ታይም እንደማንጠይቅ ታውቃላችሁ። የኢትዮጵያ መከላከያ ሰራዊት ኦፊሰርም ሆነ አባል እንደዚህ አይነት ትርፍ ስራ ሰዓት ስለሰራው ኦቨር ታይም ይከፈለኝ አይልም። 16 ሰዓት የሚፈጅ ስራ ከሆነ 16 ሰዓት ነው የሚሰራው፣ ዘን ከዛ በኋላ ነው የሚተኛው። ታጋይነት ማለት ይሄ ነው። ታጋይነት፣ ተቆርቋሪነት፣ አርበኝነት ማለት ይሄ ነው። አገልግሎቱን በእንትን በእንትን አይለካም በፕራይስ።